አሜን አሁን የምንገኘው የእስራኤል ክሰት በምዕራብ አቅጣጫ የሚገኘው ሀይፋ ከተማ ነው። ሀይፋ ወደብ፣ ሀይፋ የእስራኤል የወደብ ከተማ ነው። ያ ባህሩ ሜዲትራኒያን ይባላል። በጥንት ግን ታላቁ ባህር ይባላል። በመጽሐፍ ቅዱስ ታላቁ ባህር ይባላል። በዚህ በኩል እስራኤል ነው፣ ወደብ ነው። በዚያ በኩል ደግሞ እነ ሊባኖስ የሚዋሰኑበት ነው። በዚያ ደግሞ ኢራቅና ኢራንም በዚያ አቅጣጫ የሚዋሰኑበት ነው። የጥንቷ የዮናስ ነነዌም በዛ በኩል ናት። ዮናስ በአሳንበር በሬሄድ የቆየውና ተርሴስ የተፋው ኋላም ወደ ነነ የተመለሰው ከዚህ ከታላቁ ባህር ነው። ግን በዚያ አቅጣጫ አይደለም። በትይ በተቃራኒ በዚህ በኩል እስራኤል ነው። ይሄ ዋናው ቦታ ቀርሜሎስ ይባላል። ቀርሜሎስ ማለት አትክልት ማለት ነው። የአትክልት ቦታ ተራራ ላይ ያለ አትክልት አትክልታማ ቦታ ማለት ነው ቀርሜሎስ። የዚህ ታሪክ የሚገኘው ኦሪቱ ነው፣ ወይም ከቅድመ ልደተ ክርስቶስ በኤልያስ ዘመን ነው። ኤልያስ የነበረው ቅድመ ልደተ ክርስቶስ ሰባት መቶ ዓመት ገደማ፣ በዚህ ቦታ የተፈጸመው ታሪክ በአንደኛ ነገስት ምዕራፍ አስራ ስምንት ላይ ተመዝግቧል። አንደኛ ነገስት ምዕራፍ አስራ ስምንት እንዳትረስ። ቀርሜሎስ ከተባለ አንደኛ ነገስት 18 ነው፣ አስታውሱ። አዎ እስከ ሃያ ያለው እሺ። እንግዲህ ሀሳቡ አጠር ሲል በዚህ ቦታ ኤልያስ እግዚአብሔርን አምላክነት የመሰከረበት ነው። ይህም ደግሞ መስዋዕት እንዲያርግ ምክንያት በመሆን እንደምታውቁት በአካብ ከዚያም በፊት በእኛ ኤልዛቤል ኤልያስን ያሳድጉታል። አካብ ደግሞ አራት መቶ ሃምሳ የጣዖት ካህናት አሉ። ጣዖት ጣዖት ማለት ከድንጋይ የሚሠራ የማያይ የማይሰማ ፋይዳ አምልኮ ነው። በጣዖት የሚያመልኩ ለጣዖቱ መስዋዕት የሚያቀርቡ፣ ለጣዖቱ የሚዘፍኑ፣ የሚጨፍሩ አራት መቶ ሃምሳ ካህናት አካባቢ ሰው ብቸኛው እግዚአብሔርን የመለጠ የመሰ ኤልያስ ነው። ኤልያስ ማለት እራሱ እግዚአብሔር አምላክ ነው እግዚአብሔር አምላክ ነው ማለት ነው። የ እንግዲህ በዚህ ምዕራፍ ላይና በዚህ ቦታ የምንረዳው ዋናው ጉዳይ ኤልያስ እግዚአብሔርን በማምለክ እነዚያን በጣዖታቸው በመመካት መስዋዕት እንዲያቀርቡ ሆነ። ጣዖት ካህናት አራት መቶ ሃምሳዎቹ አስቀድመው መስዋዕት እንዲያቀርቡና የእነሱን መስዋዕት ተቀባይነት ካገኘ ኤልያስ እንዲያምን እንዲሁም ደግሞ እንዲገደል ተወሰኑ። እርሱም ደግሞ የኔ አምላክ ኃይል ካደረገ እናንተም ትገደላላችሁ። የእግዚአብሔርን አህያልነት ግን አውቃችሁ ነው ምትወዱ። በዚህ መልኩ ብቻውን እግዚአብሔርን አምኖ ቡርርገሆነ ማለት ነው። በተመለከታችሁት ዋሻ ውስጥ ዋሻ ሁኔታችሁ የኤልያስ ምስል ያለበት አራት መቶ ሃምሳ ካህናት የጣወት ማለት የጣሁት አገልጋዮች እንጨቱን የረበረቡ በወቅቱ የሚቀርበውን የከብት ስጋ ተረበረቡ። ከዚያ በኋላ ወደ አምላካቸው ወደ እነሱ ወደማይሰማው መጮው ጀመሩ። አሳርግልን እንጂ ውሰድልን እንጂ ኤልያስን አሳፍርልን እንጂ እያሉ ነው። ቢጮሁ ቢጮሁ የሚመጣ የለም። እንዲያውም ኤልያስ አምላካችሁ አንቀላፍቶ ከሆነ በደንብ ጩሁ፣ ሄዳቸው ነው። የእሱ ተራ ገና ነው። ሰውነታቸውን ቢቧጥጡ ልክ እንደ ዛር መንፈስ እንዳለበት ቢፈራገጡ ሰውነታቸውን ቢቧጥዱ ደም ደም በደንብ እስከሚሆኑ

ከዚህ በኋላ እጁን ዘርግቶ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ሆይ፣ ኃያል አምላክ ሆይ፣ የማታሳፍረኝ አባቶች አምላክ ይህን መስዋዕት በመቀበል እኒህን ጣዖት የሚያመልኩ አንተን የተገዳደሩ ወንድል አድርግ ብሎ ተማጸነ። እግዚአብሔር ይሄ ሊያሰጸ የእግዚአብሔር መልአክ በእሳት አምሳል ወረደ በዚያ ዋሻ ውስጥ ወይፈኑን የተደረደረውን መስዋዕት የወረደው እሳት ላስ አድርጎ አሳረገ እግዚአብሔርና አመስግኑ ስለዚህ የጣውት አምልኮና የጣውት አገልጋዮች ከንቱነት የእግዚአብሔር ኃያልነት በቅድሜ ነው ተገለጠ ማለት ይህ ድንቅ ቦታ አለ የኤልያስ እምነት የተመሰከረበት እግዚአብሔር መልአኩን ልኮ የኤልያስን መስዋዕት ያሳረገበት ድንቅ ተአምሮ የተገለጠበት ቄርሜሎስ ቅዱስ ስፍራ ነው ማለት ነው። በዚህ ቦታ እንድንገኝ የፈቀደ አምላካችን እግዚአብሔር ትብር እስጋና ይገባዋል። ዋናው ሀሳቤ ነው በአንደኛ ነገስት ምዕራፍ 18 ምዕራፍ 19 እስከ ምዕራፍ 20። ስለዚህ ቄርሜሎስ ሲባል ኤልያስን አስታውሱ። መስዋዕቱ ማድረጉን አስታውሱ። በተነገረው መሰረት አራት መቶ ሀምሳ ካህናት ምን ተደረጉ? ተገደሉ። ምክንያቱም ቀድሞ ነበር ማለት እግዚአብሔርን ባለማወቅ እግዚአብሔርን ባለማመን ጭራሹን በመገዳደር የእኛ ጣዖት ነው ኃይል ያደርገው ብሎ ተመጻድቀው ነበር፣ አልሆነላቸውም። እርሱም ደግሞ በእግዚአብሔር እመኑ እያለ አስቀድመው ገስጧቸው ነበር፣ ሊያምኑ አልቻሉ። መሥዋዕቱ ማሳያ የሆነ የኤልያስ አምላክ ነሆን እግዚአብሔር በአባቶቹ ስም ተማጥኖ ከሱም ብቃት እግዚአብሔር ድንቅ ስራውን ገለጠ። ስለዚህ ይሄ ቅዱስ ስፍራ ተራራው የቀርሜሎስ ተራራ ይባላል። ዋሻው መስዋዕቱ ያደረገበት ነው። አሁን የግሪኮች ገዳምና ሌሎችም ደግሞ በከፊል የሚኖርበት ላዩ ገዳም ነው። ታቹ ቤተ መቅደስ ነው። ሆኖም ግን ክርስቲያኖቹን ለእስራኤል ሲመጡ ከሚሳለሙት አንዱ ነው። ሁለተኛ ጉዳይ እዛ ባህሩ ጋር ምእመናን እየሄዱ የሚያዩት አሁን ባህሩን ነው። በርግጥ ግን ባህሩን ስታዩ፣ አንድ ነገር አንድ ታሪክ እናስታውሳቸው። ኤልያስ ዝናብ የለጎመ ምን ያህል ጊዜ ነው? ሶስት አመት፣ ሶስት አመት ረሃብ ሆነ ይላል። በየመኪናው መምህራን የሚተነትኑላቸዋል። ጫፏን ብቻ ነጠቁማቸው። ነቢዩ ኤልያስ በዚህ ቦታ ላይ ቆሞ ጸለየ። ዝናብ የሚዘን በዚህ ቦታ በቅድሚ ለስ አካባቢ። ከዚያም ከባህሩ የሰው እጅ የምታክል ደመና ታላቁ ማለት ያቺ ደመና ከባህር ወጣች። ደመናዋ ከፍ አለች። ኤልያስ እየጸለየ ነው። የሰው እጅ የምታክለዋ ትንሿ ደመና ሶስት አመት ከመንፈቅ ደርቆ የነበረውን ምድረ እስራኤልን ከሶስት አመት ከመንፈቅ በኋላ ደመናዋ ኤልያስ ለጉሟል እግዚአብሔርን ተማጥሮ ደግሞ ዝናብም እንዲዘንብ አድርጓል። ምድር እስኪ ጥለቀለቅ ድረስ ያቺ ደመና ምድሪቱን አራሰች ይለናል። ይሄ በአዲስ አንቲ ዘባማን ደመና

በወኔ የተቀመጠ ከጎንሽ ነውን እያለ አባሪያው በረከቱ ይደርብል። ትዛላችሁ ቅዳሴ ማርያም ትዛላችሁ ቅዳሴ ማርያም ይደረጉ ደመናን በቤታችን ናት። ኤልያስ ጸልዮ ከዛች ደመና ምድር ተጥለቀለቀች። የደረቀው ምድር ረጠበ ለመለመ። አምስት ሺ አምስት መቶ ዘመን የደረቀው የሰው ልጅ ምሕረት ያጣው የሰው ልጅ ምሕረትን በወለደችልን የምሕረት ባለቤት ዝናብ ኢየሱስ ክርስቶስ ምሳሌ ደመና ድንግል ማለት ከዚያች ደመና ዝናብ ዘነበ ከዚያች ታናሽ ብላቴና ዘመነ ምረትን የሰጠን ክርስቶስ አምላካችን ተወለደ በሞቱና በትንሣኤው አራሰን በጥምቀት ልጅነት ሰጠን ደርቀን የነበርነውን በውሃ ምሳሌ በውሃ በሚደረግ ጥምቀት ልጅነት አግኝተን ልጆቹ እንድንባል አደረገን ባህር የዓለም ደመና ምረታችን ዝናብ የክርስቶስ ምሳሌ በአዲስ ኪዳን ምስጢሩ ይሄ ነው። በብሉይ ኪዳን ደግሞ ደርቆ የነበረውን ዓለም ኤልያስ ከደመና ወጣ አቤቱ አምላኮ አሁንም አባቶቹ አምላክ ሲማጸን እግዚአብሔር ዝናብን ያራሰበት የተለ